ጽናት በአንድ ቤተ መንግስት ውስጥ ሁለት ንግስቶች አይኖርም። ከሁለት አንዳችን መምረጥ አለበት። ኪራ ማንን ይመርጥ? ሰኑ አዲስ ወደ ተከራየችበት ቤት ገብታለች። ከዚህ በኋላ ማንም አይገኘኝም። አሁንማ ወደ በፊቱ ህይወቴ ተመልሻለሁ። እህቴ እንዳለችኝም የእሷን ምክሮች አንድ ባንድ እቀበላለሁ። እህቴ ለካ እውነቷን ነው ሰው አትቅረቢ የምትለው። እኔም አሁን ቆጭቶኛል ሰዎችም በመቅረቤ እያለች ከራሷ ጋር እየወረች ትገኛለች። አዲስ ቤቷ እንደ በፊቱ አልሆነላትም። ከቤቷ ከገበች በኋላም ክብሮም ደውሎላት ነበር። ኮሰረቴ እንዴት ነሽ ብሎ ሰላምታ ቢጠይቃትም ኧረ ኮሰረቴ ይጥፋ ብላሷ ሞልጭ አድርጋ ነው ያሰደበችው። ሰኑ ምንድነው ችግርሽ፣ በጠዋቱ እንደዚህ የምትይው? በደቂቃ ሰባት ጸባይ አስር ጸባይ ታሳየኛለሽ እያለ ያወራታል። ምን አገባህ ግድ የለህም፣ ስለ እኔ ጸባይ አይመለከትም እያለችውም ነበር ችግርሽ ምንድን ነው ከኔ ጋር ያስቀየመች ነገር ተናገር፣ ቢላትም ልትነግረው ፈቃደኛ አልነበረችም። እንደውም ከአሁን በኋላ ተመልሰ እንዳደውል ብላ ስልኩን ከጀሮ ላይ ጠርቅም ታደርገዋለች። ከዘጋችው በኋላ እንደውም ብሎክ ነው የምልህ ብላ ብሎክ ትለዋለች። ክብሮም ከቤት በቶሎ እየወጣ ወደ ሰኑ ለመሄድ ይሞክራል። ደረጃ ላይ ይገናኝና ከሊና ጋር። ሊና ወዴት ነው በዚህ ፍጥነትና እንደዚህ ሳት ጎርሰ የምትሄድ እያለች ቶሎ እንዳይሄድ እያዘገየችውና እንዲቆየ እያደረገችው ነው። ክብሮም መረበክሽ ልቀቂኝ፣ እኔ እንደዚህ ተናድጅ ማስቀየም አልፈልግም ሊሄድበት ልቀቂ ብላትም እየለቀቀችው አልነበረም። ይባስ ብላ ምንድ ነው ችግርህ? ተረጋጋ፣ እንደዚህ ሆነ ከሄድክማ የሆነ መኪና ቢገጨስ፣ እንደዚህ ሆነ ማያየው አልሰድህም፣ ተረጋጋ እያለች ለማረጋጋት ሞከራለች። ክብሮምን በጣም ተናዶ ስለነበረ ገፍትራት ነበር የወጣው እንደምንም አድርጋ። ከመሄዱ በፊት ግን ወዴት እንደሚሄድና ማንን እንደሚያገኝ አሳውቃት ወጣ። ለካ ከሰኖ ቤት ነው። የት አባቷ እንኳንም ደጋደግ ያቃጠልኳት፣ እያለች እሷም የልብ የልብ ተሰምቷታል። ቤቲም ከነ ኪራ መኝታ ክፍል ተቀምጣ ነበር። ጽናትም ወደ ውስጥ ስትገባ ከመኝታ ክላሷ ላይ ቆጭ ብላለች። ከዚህ ምን ተሰሪያለሽ በማለትም ጠይቃን ነበረ። ኪራ እኮ የትም እንዳትወጭ ስላለኝ ከዚህ ነው መጥቼ የተቀመጥኩት አለቻት። ታዲያ ኪራ ተቀምጫ ያለሽ ቤት ውስጥ እንጂ እኮ መኝታ ክፍል ውስጥ አይደለም የሚል ምላሽም ሲመላልሱ ነበር። ጽናትም አልገዋ ላይ ስታያት በጣም ተናዳ ነበረ። ሳሎኑን እንኳን እንደፈለግሽ አድርገን፣ አሁን ደግሞ ብለሽ ብለሽ ከመኝታ ክላሴ መጣሽ። አንቺ ማለት እኮ በጣም ከፉ ሴት ነሽ። የረሳሽው ነገር አለ እንዴ ወይስ ደግሞ ላስታውስሽ? እያለች የቀድሞ ጥፋቶቿን አንድ ባንድ መዘርዘር ጀመረች። ጽናትም አንድ ባንድ እየዘረዘረች እያለ ቤቲ እኔ ምንም ነገር አላውቅም መባክሽ ክሽቴኝ እያለች እየጮችባል ነው። ለምን አታውቂም? እንዳንቺ እኮ የከፋት ጥግን ያሳየ ሰው የለም። ፎቶ ወይም እኮ ልትበተኝ ነበር፣ መርዝም እኮ ነው በጥጥ ሽጋት እያለች ተዘረዝረዋለች። ቤቲም በጣም ትበሳጭና ትጮሃለች። ኪራ የሚመጣ ይመጣና ወደ ውስጥ በሰላም ነው ብሎ ይጠይቃቸዋል። ከዛ ቀደም ብሎ ቤቲ አንቺማ በጣም ክፉና ሰይጣን ነሽ፣ ኪራ እኮ ምንም ነገር አይለኝም እያለች ሰታና ዳን ነበር። ይባስ ብላ ጽናትም አይደል የእሱ መልአክ ነሽ አይደል አሁን ይመጣልሻል። ወደ ውስጥ ከመጣ በኋላ ሜዳ ጥምጥም ነበር ያረችበት በይ ፈለግሽ ተጠምጠሚበት፣ መጣልሽ አይደል መላክሽ፣ ብላታ ጽናት። ኪራም ምንድነው ጽናት የሚል ጥያቄ ነበር ጠይቃት? ሰይጣንና መላክ እኳ አይወሩም ለምን እሷናት፣ ጠይቃትም ብላ መልሳለች ጽናት። ጽናት ምንድነው ችግር ሽባክሽ ተረጅኝ እያለ ኪራም እየተማጸናት፣ ኪራ ጽናትን ለመሞከርና ለመረዳት ምንም እያሳብ አይደለም። አሁን ላይ የሚያስበው ስለ ቤቲ ብቻ ነው ማለት ይቻላል። ጽናትም ኃይለኛ ኃይለኛ መልሶችን ስትመልስለት፣ እንግዲህ አታናጅኝ የሚል ምላሽ ነበር የመለሰው። ጽናትም አይደል የድሮ ፍቅረኛ ነሽ ብዬ ስላልተቀበልኩልህ አሁን ተናደድክብኝ አይደል? በል የራስህ ጉዳይ ብላም ለቃለት ወታለች። መኝታ ክፍሉን ከእኔ በላይ እሷን መረጥክ አይደል? ከዚህ ቤትማ የእኔ ቤት እንዳልሆነ እየተሰማኝ አይደለም። ጽናትም ቀጥ ብላ ወደ ኪችን ነበር ሄደችው። ኪችን ሊናለች ምግብ ለመስራት ጉድ ጉድ እያለች ነው ሽንኩርት እየከተፈች ነበር ጽናት በሰላም ነው ምንድን ነው እንደዚህ ያናደዳችሁ ዛሬ ቁርስ የበላችሁት እሳት ነው እንዴ ብላም ነገሩን ትጭረዋለች ጽናትን በጣም ተናዳ ስለነበረ በኃይለኛና በግርምት ትያየቻት ነበር። ምን እየሰራች ነው የሚል ጥያቄም ጠይቀቻት ቁርስ ልሰራ ነው ትላታለች እስኪ አምጪው ሽንኩርት ልከተፈው ብትላትም ሊና ችግር የለም ምን የሰራለው እያለች ነው በማይገባሽ ነገር አትግብ እያለች አትም ነበር ሰኑ እኮ እውነቷን ነው የእርጎ ዝንብ የምትልሽ ዝም ብለሽ ጥልቅ አትበይ እስኪ በሰው ነገር ስትላትም ነበር። ሊናም እኔ ልቀርባችሁ ስሞክር እናንተ ትርቃላችሁ ብላ ጥላት ወጣች። ጽናትም እኔ አሁን አንቺን የማባብልበት ምንም አይነት አቅሙ የለኝም ስለዚህ የራስሽ ጉዳይ ብላ ጸጥ አለቻት። ክብሮም ሰኑን እየፈለገ ነው። ምን ሆና ነው ግን ቤቷን ያከራየችው ወይስ አውቃ እየተጫወተችብኝ ነው እያለሱ መንገድ ለመንገድ ብቻውን ያወራል። ወደ ቤትም ከተመለሰ በኋላ እሳት ጎርሶ ነበር የወጣውና ከጽናት ጋር መመላለስ ይጀምራል። ያቺ ጓደኛሽ እኮ ምንም እየገባችኝ አይደለም፣ ደርሳ ጥሩ ትሆናለች፣ ደርሳ ደግሞ ኃይለኛ ትሆናለች። እስኪ ባክሽ ምክርያት ሁሌ ከሷ ጋር መጨቃጨቁና መነታረጉ መሮኛል። ጥሬ ነች፣ ምንም እየበሰለች አይደለም እያለ ለጽናትም ስሜቱን ይናገራል። ጽናትም ምንድን ነው የተፈጠረው ነገር? ተረጋጋ እያለች ለማረጋጋት ብትሞክርም ያቺ ጓደኛሽ እኮ ቤቱን ለቃ ተከራየች የሚል ምላሽም ሰጥቷታል። አይ ተረጋጋ፣ ሰኑ እንደዛ አይደለችም፣ በጣም የዋህነች እያለችም ሰኑን ለመደጋገፍ ሞክራልኝ ጽናት ክብሮም በጣም ተናዶ ስለነበረ ወደ ሳሎን እየመጣ እያወራት ነው። ሌናም ከትንሽ ደቂቃ በኋላ መጣችና ከማን ጋር ተናደ ነው ምንድን ነው ብላ ተጠይቃለች። በድጋሚ ክብሮም ሌናን ካያ በኋላ ቆይ ሊናን ገና ለገና የእሷ ልብ አልወደደውም እና እኔ ከዚች ጋር መጣላት አለብኝ ወይስ ምንድን ነው ሰኑ የሰው ልጅን ማክበር እና መውደድ ግድ ይላታል ይላል ክብሮም ንዴቱን ከተናገረ በኋላም ብድግ ይላል ሊናም ወይኔ የዛሬ ቀን ምንድን ነው ሁሉም ሰው እኮ እሳት ጎርሷል ማን ነው ግን እሳቱን ያቀጣጥለውና የጫረው ትላለች። እሳቱን የጫረው አንደኛ ሊና ነች ሁለተኛ ቤቲ ነች የነኬራ ቤት ቤት እሳት በሳት ሆኗል ሊቃጠል ትንሽ ነው የቀረው። ሌሊት ሆነና ወደ መኝታ አክላሳቸው ሁሉም በተሰማሩበት ኪራም ወደ ክፍል ይገባል። ጽናትም ፈራሿን ይዛ ከዚህ ክፍልም አላርም ብላ፣ ወዴት ልትሄጂ ነው ብሎ ሲጠይቃት ምን ከሌና ጋር ይችንም ማድረጉ የሚል መልስ መልሳለች። እንዴት የኮ ቤትሽ ነው የኮ መኝታሽ ነው። ከዚህ ቤትማ ሳንጋባ ተጋብተን እየኖርን የቤት እመቤትነቱ ምንም እየተሰማኝ አይደለም። ስለዚህ ወጥቼ ባደር ይሻለኛል ብላ ትራሷን ይዛ ነበር የኔና አንቺ ነገር እንደዚህ ሆነ እያሉ እየተከራከሩም ነበር የኔ ልብ የማይናደድ መስሎ ነው አይደል የኔ ልብ ክሁል የሚቀርታ የሚያደርግልህ ለአንተ ስል ነው አይደል እያለችም ጽናት በጣም ተናዳ ስትመልስ ነበር ኪራም ቆያንቻው ምንድን ነው እንደዚህ የሚያደርግሽ ቤቴ ስለመጣሽ ነው ወይስ ምንድን ነው አንቺ እኮ ከዚህ በፊት ለሌላ ሴት ልትድር ነበር ብሎም አሳወቀት እሱን ያደረግኩት ለእናት ስል ነው አሁን ግን ከአቅሜ በላይ ነው ብለው ትወጣለች ከአንተ ጋር መጨቃጨቁና መከራከሩ ምንም ለውጥ አያመጣም ብላ ወጣች። ተመልሳ መጣች ወደ ክፍሏና የረሳችው ዕቃ ነበር። ቤቲም መጣችና ጋደም ማለች አኪራ ጋር። ኪራ ወገቤንሽ ሊትለዋለች ዞር በይልኝ ይላታል። ምንም እየሰማች አልነበረም። እባክሽልኝ እያለችው ነው። ኪራም እንደምንም ብሎ ሲያሻት ጽናት ታያለች። ጽናትም በጣም ተናደድ እና እየወሰለት ክብሉ ጨራሽ መኝታ ክፍሌ ብላ ጓራምቦ ታነሳለች። ጽናት እንደዚህ አይደለም፣ የተሳሳተ አመለካከትና አስተሳሰብ ነው የተረዳሹ እባክሽ ተያለ ኪራም እየለመናት ነው። ከዚህ በላይ በአይኔ በብረቱ እኮ ናየሁ ወሰለት ክቤ ስትለው በጠፍ ይላታል። ችግር የለም እኔ እንደሆነ ጠፌውን ለምችኋለሁ፣ ትለዋለች ጽናትም ወደ ሳሎን እያለቀሰች ነው። ክብሮ መጣን ነው እያጽናናት ነው። ጽናትም እዚህ ቤት ወይኔን ወይ እሷን ይመርጣል ትላለች። ሰኑም ተኝታ ነበር ከአዲሱ ቤቷ ከተነሳሽ በኋላ ወይ ደግሞ እንዴት አደርሽ የሚልም እንዴት እላለች። አዲሱ ቤቷ እንደ ቀድሞ አልሆንላትም። ለነገሩ እንዴት ሰላም ይለኛል አለች። ከዚህ በኋላ ወደ ህይወቴ ተመልሻለሁ፣ ማንንም አልቀርብም። ምሩና ናሆምም በጠዋቱ እንዴት አደርሽ እንዴት ምን የምታምሩ እያለ ሚስቱን እንደተለመደው ያሞጋገዛታል። የእኔ ጨረቃ እያላትም ነበር። ምሩም አይራፈድኩ አይደል በቃ ልነሳና ምግብ ልስራ ትለዋለች። እኔ ባልሽ እያለውማ አንቺ አሰር የሚላታል እንደውም ወደ የጮ ነው ትለዋለች። ምሩ ናሆም ተመስገን ይላል። እንዴት እንደዚህ ብለሽ አታውቂማ ይላታል። ጽናትም ሶፋ ላይ ነበር ያደረችው። ሌና መጣችና፣ እንዴት አደርሽ አለቻት። ምን ሆነሽ ነው እዚህ ላይ ያደርሽው? ይላል ትላለች። ዝም ብዬ ነው ትላለች። ከደቂቃ በኋላም ኪራ ይመጣል። ለናደራችሁም ይላል። ቤት የት ነች ብሎም ጠይቃቸው። አላየንም፣ ይሉታል ማታ እኮ ከክፍሌ እንደሱጠዋት ናት ይላሉ። ሊናም እናቷ እኮ ፎክራብን ሄደችው አንድ ነገር ብትሆን እኮ የሆነ ነገር ታረገናለች ብለው ተሯሩጦ ፈለጓት። ሲፈልጓትም ቤቲ ደረጃ ላይ ኮርምት ብላ ነበር ያገኟት። ከዚህ ጋር ነው እንዲ የሚል ሀሳብም አደረባቸው። ተሎም ወደ ሐኪም ቤት ወሰዷት። ከሐኪም ቤት መልስ መጥተውን በቃ ተረጋጓ አሁን እሷ ደህና ነች እያለች ሊና እያጽናናቻቸው ነው። ሊናም ዝም ብዬ ሳሰበው ይቺ ጭሎሌ የድሮ ፍቅረኛ ናት አይደል አላቸው ኪራን ጽናትም ተነስታ ሄደች። ምን ላርግ ብለሽ ነው ይላል ኪራም። መወሰን ያለብ አንተን ነው ከሁለት አንዳቸው ምረጥ፣ ጽናትን ምረጥ የሚል ሀሳብ ለግዛዋለች። ወይ ቤቲ የዘላለም ጸጸት ከሆንሽብኝ እያለ ነው። ጽናትም ጌችን ላይ ቆመች እና ሊና ምክር እየመከረቻ ነው። አንችኩ በገንዛ ቤትሽን እያፈረሽ ነው። ክፉን ሰው በክፉ ነገር አትመልሺውም። ይልቅ አንቺ ግልጥ ሆነች ተገኝ። በዛ ላይ ደግሞ ጥሩነትሽን አሳያቸው። መቼም ለሷ ጥሩ ነገር ልሆንላት አልችልም ትላለች ጽናትም ቤቲ እኮ በቁምሽ እያለች ወይም ደግሞ ሳታብድ ያንችን ቤት ነበር ማፍረስ የምትፈልገው። አሁን ደግሞ እየተሳካላት ነው አብዳ አለቻት። እውነቷን ነው አብዳ። እያሳካሽ ነው እንግዲህ መኝቷን እንዴት አለች። ጽናትም አንቺ ብልጥ ወይ እኔ በእርግጥ ትዳርን ይዞ አላውቅም። ነገር ግን በቤተሰቦች አይቼዋለሁ። ባልና ሚስት እሳት ሲሆኑ፣ ሁለቶችም አንዱ ቀዝቀዝ ማለት አለበት እንጂ ሁሉም እሳት ከሆነ ትዳራቸው ይፈርሳል ትላለች። ጽናትም ምክሯን ከሰማች በኋላ አመሰግናለሁ ብላት ሄደች። ሊናም ወይ ሊና ፅናት በቃ ከኔም ምክር መመከር ፈለግሽ እያለች ራሷን እያደነቀች ነበር። ቤቲም ሳሎ ላይ ቁጭ ብላ ከኪራ ጋር እያወራሽ ነው መጣህ እንዴ አላቸው። አሁን መጣው በሰላም ላይ ፈለግሽኝ እንትን ፈለግ ነበር ሻወር ታዲያን የምላድር ሂጂና ውሰጃ ይላታል። ልጠብ በይ ትለዋለች። ከዛ ቀደም ብሎ ግን ወገቤን እሸኝ ልትይኝ እንዳይሆን አላት። አይ አሁንማ ሻወር ነው ታዲያን ይኪራነኝ ማጥብሽ አዎ አለቅሳለሁ ካላጠበቀኝ እያለችው ነው። አልቀስ ያለ እዛ ደግሞ እማዬን ጥራት እንኳን እናትሽን ላመላለስ አንቺንም ሰልችቶኛል ይላታል። ሊና ብሎ በንዴትም ጠራትና ሊናን ሻወር እንድትወስዳት ያደርጋታል። ሊናም ቆይ ከዚህ ቤት ምንድን ነኝ ሁሉም ነገር ከኔ ላይ የምጥሎት ትላለች። ሊናም እንደምንም ካቅማማች በኋላ እሺ በቃ ለጸናት ስል እስማማለሁ የሚል ሀሳብም ሰጥተዋለች። ሊናም ነይ ተከተይ ብላ እዛ ሄደች። ኪራም ወይ ቤቲ ጭራሽ ደሞ ጠበኛ አልሽኝ አይደል? እኔማ ላርጉ ሳሙና ነው ከላይሽ ደፍች፣ እዛ ዝናቡ ጋር ማቆምሽ እንጂ አነካሽም አልነካሽም ይላል። ሰላም ጤና ይስጥልኝ በቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ግዜ